እውነትም ወሬ እውነትም ወሬ፣ ለወሬም ልካለው። እኔ ምለው አበላ በጣም ነው እንደ መጡ፣ በጣም ነው እንደ ደበደቡ። አይዞ እንደው እኮ ሳይህማ በጣም የተጎዳህ እኮ ነው የምትመስለው። እኔ ልሙትልህ። እኔ የምለው የትኛው ዶክተር ነው ግን እንደዚህ ቀለም ደፍቶ የላከህ ማለት ነው? አንተ እኮ እንዱ ዶክተር ሳይሆን አክሞ የላከ እውነቴን ነው የምልህ። ቀለም ቀቢ ግድግዳ የመሰለ ቀብቶ የላከህ ነው የምትመስለው አንተማ። እውነቴን ነው ግንበኛ አፍርሶ እንዶ የሰራህ ነው የምትመስለው፣ ማለት ነው። ለማንኛውም ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አይ አብርሃም ምን አለ መሰላችሁ፣ አቤላ እኮ በጣም ሚስኪን ነው፣ ከሰው ጋር ተጣልቶ አያውቅም። ሰሞኑ ብቻ በሆነ ጉዳይ ከሰው ጋር ከአንዳንድ ሰዎች ጋር ተጣልቶ ነበረ አለ ማለት ነው። ይሄ ጠጋ ጠጋ እቃ ለማንሳት ነው። ምን ነው ሩታ አስደበደበችው፣ የሩታ ቤተሰቦች ደበደቡት ለማለት ነው አይደለም። ለማንኛውም እኛን ገብቶናል፣ ጉድጓድ ቆፍረናል አሉ አሉ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ፣ እናንተ ላይክ አድርጉ፣ ላይክ አድርጉ፣ በህግ አምላክ ላይክ አድርጉ። ላይክ ሳታደርጉ ከቤቴ ንቅንቅ እንዳትሉ፣ እውነቴን ነው፣ ንቅንቅ እንዳትሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ፣ በያላችሁበት ሰላማችሁ፣ አላህ ብዛሌ ላላፍ እየወዳችኋለሁ። ለቤቴ ወይም ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እውነቴን ነው የምላችሁ እንደው ልብ የሚሰብር ቅስም የሚሰብር እንደው መላ ሰውነት እንደው እንደማስታወት ስብርብር የሚያወጣ ነው። እኔ ልሙትላችሁ ወይ አይዞ፣ ቀለም አይዞ እና ለማንኛውም እንዳያችሁት እንግዲህ አቤላ በሶስት ሰዎች ተደበደበ። ያው ሰው የለውም ብለው እንግዲህ ሶስት ጎረምሶች በማህበር ተደራጅተው መጥተው ደበደቡት። እንደው ሲደበደብ አብርሃምም አልነበረም። ያ ደግሞ ማን ነው የሚባለው ዘረጦ ማለት ነው ዳኒ ነው ማን ነው የሚባለው ከእነሱ ጋር ያለው ማለት ነው። እንደው ሰው አልነበረም ብቻው በነበረበት ለሶስት፣ አንዱ እግሩ፣ አንዱ ጭንቅላቱ፣ አንዱ እጁ ይዘው ይኸው እንዳያችሁት እናቴ ከአገልግሎት ውጭ ያውጥተውታል ማለት ነው። በጣም ነው የፈነከቱት፣ ግንባሩ በተለይ አይታችሁታል። እንደው እኮ ከእንትኑ ይሄ ምንድን ነው ይሄ ከጥጡና ከእንትኑ አልፎ እኮ ደሙ እንደው እኮ እየዘነበ ነው እንደ ጎርፍ ማለት ነው። አይዞ አይዞ ወንድሜ አይዞ። ጠቆርታል። እውነቴን ነው። እንደው እኮ እጁ ደግሞ አይታችሁታል። እንደው ምን አይነት ዶክተር ነው ግን እንደዚህ በቃ እንትን ብሎ አቤት ሙያ፣ አቤት ሙያ፣ አቤት ሙያ። እውነቴን ነው የምላችሁ ለማንኛውም አቤላል አየህ ወንድሜ ማለት ነው። ሰው የለውም ብላችሁ ነው። እንዴት ነው? ወንድ አይደለም። እንዲ ወንድ ልጅ እኮ እንደዚ ሰው የለውም ተብሎ ነው። ሰው የለውም ቆፍጠን ነው፣ ጀገን ነው የሚለው ማለት ነው። ሰው የለውም ብለው ነው። ምን ሆነህ ነው? እስከዚህ ድረስ እንትን የመሰለ የተበየደ ብረት የመሰለ እንደዚህ በያይደው እስከሚልኩ ድረስ እንደዚህ ምን ሆነው ነው? ሲቀጥል ደግሞ አልተመታህም። እውነቴን ነው የምልህ አሁን ይሄ እንዳለ አልኮል እንደዚህ ነው እንደ ሜካፕ የሚሰራው፣ እንደዚህ ነው ለድራማ፣ እንደዚህ የሚሆነው ማለት ነው። የትኛው ዶክተር ነው እንደዚህ አይነት አልኮን ባልኮን አጫማ አልቆ የሚልከው ማለት ነው? እናንተ እኮ እንደው ዶክተር ነው ያሳደባችሁት እናንተ ማለት ነው። በቃ ውሸታችሁ መቶ ለመቶ ተጋልጿል ማለት ነው። አዎ ምንም ወፍ የለም። ለማስመሰል ብትሞክሩም ሩታዬ ለማሰደብ ብትሞክሩም ወፍ የለም፣ እኛ ነቅተናል። ማን ለማዋሸት ነው? ማን ለማታለል ነው? እንዲህ ተው እንጂ እስከ መቼ ድረስ ነው እናንተ በኛ ላይ እየተጫወታችሁ ድራማችሁን እየሰራችሁ የምትቀጥሉት ማለት ነው? አረ በቃን፣ ቤተሰብ በቃን። እኛ ሰልችቶናል እንዴ! በቃ እየተዋደዳችሁት በቃ ፍቅር ፍቅር የሚሸት ነገር ስሩልን። እኛ ሰለቸን እኮ ቤተሰብ። እውነቴን ነው የምላችሁ። እኛ በዚህ ሰሞን ስልችት ነው ያለ ስለነዚህ ልጆች ማለት ነው። እኔ በበኩሌ ሰልችቶኛል። እውነቴን ነው። ድራማ ድራማ ድራማ፣ በቃ የሆነ ውሸት ውሸት ውሸት። እንዴ ውሸት ሲበዛ እኮ ያስጠላል። ዶክተር እንደዚህ አሽጎ ቁስለኛ አይልክም በዚህ ልክ ማለት ነው። ይሄ እኮ ግድግዳ የተቀባ ቀለም ነው የሚመስለው ማለት ነው። እውነቴን ነው፣ ግንበኛ የገነባው ይመስላል ወይም ደግሞ ቀለም ቀቢ የቀባው ግድግዳ ነው የሚመስለው። ነጩ ፋሻ በንትን ተነክሮ ይሄ በምንድን ነው? ባልኮን ተነክሮ ሰላማት፣ ሰላማት እንዲህ አብርሃም፣ ምንድን ነው አንተስ እንደዚህ እየተዥለጠለጥክ የምትመጣብን ማለት ነው ከሆኑ ሰዎች ጋር ነበር የተጣላው፣ ሰሞኑ በሆነ ጉዳይ ነበር የተጣላው። እሱ ሰው አይነካም ነበር። ያ ማለት ሩታ አስደበደበችው ወይም ደግሞ የሩታ ቤተሰቦች መቱት ለማለት ፈልጋችሁ ነው እንደዛ የምትሉት ማለት ነው። ከሰሞኑ እንግዲህ አቤላ የተጣላው ያዙኝ ልቀቁኝ የሚለው የነበረው ቂን እያለ የነበረው ከነሱ ጋር ነበረ። ስለዚህ አሁን የሩታ ቤተሰቦች መጡት ለማለት ነው አይደለ? ነገ እርግጠኛ ነኝ የመታው ሰው ታውቋል። ስለዚህ የሩታ ቤተሰቦች ናቸው ብላችሁ ሌላ ክፍል ድራማ እንደምትቀጥሉብን ነው ነጌ ማለት ነው። በአዝመሚ ባይሆን እንኳ እውነቴን ነው የምላችሁ፣ ለእኛም ለእናንተም የሚያበላችሁ አብሬሽ ተፈነከተ ብላችሁ ብትመጡ አሁን ይሄ ያበላ ነበር። እውነቴን ነው እኔ ልሙትላቸው። እንዴ እናንተ በልታችሁ እኛም እንድንበላ ማለት ነው። ማን በልቶ ማን ይቀራል? ቤተሰብ አይመስላችሁም? አሁን የዛሬው መፈንከት የዛሬው እግር መሰበር የዛሬው እጅ የዛሬ አልኩኝ እንደ የትላንትና ማለት ነው። የትላንትና እጅ መሰበር፣ የትላንትና እግር መሰበር፣ ግንባር መፈንከት በአግባቡ ቢሆን ለአብሪሽ ቢሆን ትንሽ እውነቴን ነው እንሸቅልበት ነበር ማለት ነው። እንደው አቤላ ከቁጥርም የሚከተው ሰው የለም። እውነቴን ነው ምላችሁ አሁን አብሪሽ ቢሆን አብሪሽ እንደዛ ሆኜ መጣው ቢለን አስባችሁታል፣ እንሸቅልበት ነበር እንደ ጉድ ማለት ነው። ነገር ግን አቤላ እውነቴን ነው የምላችሁ ከቁጥርም የሚከተውም የለም ማንም ከቁጥር የሚያስገባውም የለም። ነገሩ ውሸት እንደሆነ ያስታውቃል ማለት ነው። እባካችሁ እውነቴን ነው የምላችሁ አንዳንዴ። ተው አብርሃም ተው፣ ሎዴንሶች አስብ፣ ሎዴንሶች ተጨነቅ። በቃ በአንተ እኮ አሁን በአብዛኛው ሰው መስራት እኮ አቆመ፣ በቃ አብቅቷል እኮ እውነቴን ነው ስልችት አላችሁ በቃ። ውሸት ድራማ ውሸት ድራማ እውነተኛ ነገርን በቃ አስተማሪ የሆነ አዝናኝ የሆነ ነገርን መቼ ነው ይዘህ የምትመጣው አብረሃም እንዲህ የዛሬ እኮ አይናውጣ የሆነ ድራማ እኮ ነው ምን ድራማ አልኩኝ የዛሬ አይን አውጣ የሆነ ውሸት ነው ይዘህ የመጣው ማለት ነው ስለዚህ ቁስለኛ በዚህ ልክ በንትን ተነክሮ አይመጣም በቃ ይሄ ሜካፕ ለመልመድ ከፈላጋችሁ ሜካፕ የሚያደርግ ሰው ጥሩ ሰው የሚያቅ ሰው አድርጎላችሁ እንደዚህ አቤላ አሁን ሜካፕ የሚሰራ ሰርቶት ቢመጣ እኛን በቃ የሚመስጠን ነገር ቢሆን ጥሩ ነበረ። ይሄ ግን በጠራራ ፀሐይ የሚዋሽ ውሸት ማለት ነው። በቃ ነጭ ወሬ ማለት ነው። በዚህ አጋጣሚ ለምን ፈልጋቸው አይደለም በቃ ሩታ አስመታችን። የሩታ ወንድሞች አቤላን መቱት። በቃ ሩታን እንድትጠላ ሩታን እንድትሰደብ ነው እያደረጋችሁ ያላችሁት ማለት ነው። ለማንኛውም ከእንደዚህ አይነት ነገር ወጥታችሁ ጥሩ ነገር ብትሰሩ። እባካህ አብርሃም መቼ ነው እኛ ምክራችንን የምትሰማን? ኧረው ኧረው እናንተ ኧረው እንዴት ተመልካችም ስልችት ብሎታል። በቃ ስለ እናንተ ማለት ነው። እኛንም ዩቲውበሮች ራሱ በግድ ነው እየሰራንባቸው ያለ ነው ማለት ነው። እውነት ነው። እኔ ትናንትና ቀን አልሰራሁኝም ቪዲዮ፣ በእነሱ አልሰራሁኝም። ዛሬም ራሱ በግድ ነው የመጣሁት። ቤተሰብ በቃ እኛ እስከ መቼ ድረስ እናንተ ውሸት ስትዋሹ እኛን ከእናንተ እናንተ ተከትለን ውሸት እንዋሽ? በቃ ጥሩ ነገር፣ የሚያዝናና የሚያስተብን ነገር፣ የማዳን ቅመሞች ተመስጠው የሚያዩት እንደ ድሮ የሚያጓጓ ቪዲዮ ስሩልን በቃ እኛ የምንፈልገው ይሄ ነው በቃ፣ ተመስጠን እንድናያችሁ፣ ተመስጠንም እኛ ቪዲዮ እንድንሰራ ማለት ነው። ጋዝ ጋዝ የሚል ቪዲዮ ይዛችሁ ትመጣላችሁ፣ እኛን ጋዝ ጋዝ እያለን እየተውናችሁ ነው ያለ ነው ማለት ነው። ለማንኛውም ውዶችዬ፣ ሰላማችኋል። አያህብዛልኝ። ላይክ አድርጉ፣ ወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ላደረጋችሁ፣ ሰብስክራይብ አድርጉን። እኛ ዚስማይ የማዳን ቅምጥልና የማዳን ቅመሞችዬን አሳድጉን። አዎ ዚስማይ የማዳን ቅመም ይኖ አንደርስታንድ። የማዳን ቅመም አሁን የማዳን ቅመም ነኝ። አሳድጉኝ፣ ላይክ አድርጉኝ። ወዳችኋለሁ። ባይ